ፀሐይ ልትጠልቅ፣ አዋፋትም ወደ ጎጇቸው ሊሰፍሩ፣ የውጭው አየር ጸጥ ብሏል። ከቀድሞው የተለየ ጸጥታ የተሞላበት አመሻሽ ነበር። ስለ አካባቢያችን በደንብ እንድናውቅ፣ የመረጋጋት አይነት ስሜት እንዲሰማን የሚያደርጉን በርካታ መንገዶች ይገኛሉ። ነገር ግን በሆነ መንገድ ራሳችን መስማት የምንችለው በራሳችን ውስጥ ያለውን ድምፅ ብቻ ነው። በመሆኑም ዝምታ እጅግ ልቆ ዝምታውን ለመስበር የጆሮ ማዳመጨን ለብሼ ስልኬን መነካካት ጀመርኩ። ስልኬ ውስጥ ያለውን የሙዚቃ አጫዋች መተግበሪያ የሙዚቃዎችን ዝርዝር በዘፈቀደ እንዲያጫውትልኝ አደረግኩት። በዚያን ጊዜ ስለ ዓለም ሰላም የሚያቀነቅን ሙዚቃ ድንገት መስፈን ይጀምራል። ዜማው ጆሮዬን ሲሞላ በውስጤ የሆነ ነገር ሲለዋወጥ ታወቀኝ። እናም በቅጽበት በትዝታ ላይ ዘመን የማይሽረው ምልክት ወደሚጥል ተመስጦ ላፍታ ተወሰድኩ ዘፈኑ ከእነዚያ አንጋፋ መዝሙሮች መካከል አንዱ አልነበረም። እንዘምር ይሰማ ዳር እስከ ዳር መልእክታችን ጎልቶ፣ ካስናፋስና ይብዛ ሰላማችን አድማሱን አስፍቶ፣ ሰላም ፍቅር ተስፋ ለሁላችን፣ ሰላም በዓለም እንዲኖር ነው ምኞታችን። ሰላም ቀላል የሚመስል ነገር ግን ጥልቅ ግጥሞች ያሉት ስለ ተስፋና ሰላም አንድነትና በዓለም ዙሪያ የሚኖሩ ሁሉም የሰው ልጆች ተስማምተው የሚኖሩበት ዓለምን የመፍጠር ህልምን ያሳያል። የአርቲስቱ ድምፅ በስሜት ተሞልቶ የእያንዳንዱን ቃል ክብደት ተሸክሞና አጥብቆ ድምፁን ሲያስተጋባ መልእክቱ በውስጥ የዘልቆ ገባ። ዘፈኑን ከዚህ በፊት ስፍር ቁጥር ለሌላቸው ጊዜያት ሰምቸው አውቃለሁ። ነገር ግን ይህ ጊዜ የተለየ ነበርና ትኩረት ሰጥቻ አዳመጥኩት። ግጥሙን ስገነዘበው አንድ ቁልጭ አለ ትውስታ አመጣ። የሰላም ብርሃን ለዓለም እንዲያበራ፣ የሀሳብ ዘር በቅሎ አድጎ እንዲጎመራ፣ ዓለም ሚድንበት እጽዋቱ እንዲያፈራ፣ ወብለን ንዝመት ለሰላም በጋራ እኔ የ15 ዓመት ልጅ ነበርኩ። ትምህርት ቤት በትንሿና የፀሐይ ብርሃን ጠልቆ በምትሞቀዋ ክፍል ውስጥ ከተወሰኑ ጓደኞች ጋር ተቀምጨ ነበር። መምህራችን በዓለም ሰላም ላይ ስለተሰጠነው የትምህርት ቤት ፕሮጀክት እንድንነጋገር በክበብ ሰብስቦን ነበር። እያንዳንዳችን ሰላም ለእኛ ምን ማለት እንደሆነ አንድ ድርሰት እንድንጽፍ ታዘን ነበር። በዛ ዕድሜ ስለ ሰላም ያለኝ ግንዛቤ ቀላል ነበር። ጦርነት፣ ግጭት፣ ጸብ የሌለበት ሁሉም ሰው እርስ በርስ የሚዋደዱበት ብቻ መስሎ ይታየኝ ነበር። ነገር ግን ዘፈኑን በጥልቀት ሳዳመጥ የኔ እይታ ትክክል ቢሆንም ሌላ ማወቅ የሚጠበቅብኝ ጉዳይ እንዳለ ተገነዘብኩ። ሙዚቃው ስለ ዓለም ሁኔታ ብዙ ሀሳቦችን የከፈተ ነው። ያኔ የግጭት፣ የስቃይና የመከፋፈል ምስሎች በአምሮ ውስጥ ብልጭ አሉ። እነዚህ ሀሳቦችም ዘፈኑ በሚያምር ሁኔታ ከገለጸው የሰላም ሀሳብ ጋር እጅጉን የተቃረኑ ነበሩ። ለዓመታት በርካታ ችግሮች ያጋጠሟቸውን ሰዎች ማለትም ጦርነት ስላጋጠሟቸው የሰላም መስፈን የናፈቃቸውና በውከት መካከል ሕይወታቸውን ለማኖር የሚጥሩትን ሰዎች አስብ ነበር። የዘፈኑ የአንድነትና የሰላም መልእክት አነሳሽነት ራስን ማድመጥ እንዲያስችል የሚያደርግ ዜማዊ ይዘት ተሰጥቶታል። የመጨረሻዎቹ ዝማሬዎች ሲጫወቱ፣ አንዳንድ ጊዜ ቃላቶች ብቻቸውን መልእክት ለማስተላለፍ የማይችሉትን በሙዚቃ ኃይል ላይ ሳንሰላስ ስላገኘሁት ሙዚቃ ራሳችንን የምናድስበት፣ ፈታኝ ሁኔታዎችን የምናልፍበትና ከራሳችን ከሚበልጥ ነገር ጋር የምንገናኝበት መንገድ አለው። በዚያን ቅጽበት ጥልቅ የሆነ የኃላፊነት ስሜት ተሰማኝ። ለሰላም ዘብ እንቆማለን፣ አንዱነን እንዘምራለን። ብሩህ ተስፋ ህይወታችን፣ ፍቅር ደስታ ለሁላችን። ዘፈኑ የዓለም ሰላም ጥሪ ብቻም አልነበረም፣ ይልቁንም ሰላምን ማስፈን ከእያንዳንዳችን እንደሚጀምር ማሳሰቢያ የምሰጥ ጭምር እንጂ እውነተኛ ሰላም የሚጀምረው በግለሰብ ተግባራትና ሀሳቦች እንዲሁም ከሌሎች ጋር በምንገናኝበት መንገድ ሁሉ ነው። ያኔ ቀን ከሰዓት በኋላ አመሻሹ ላይ ስለ ዓለም ሰላም ሙዚቃ ማዳመጥ ብቻ አልነበረም። ሰላምን መፈለግ ቀጣይነት ያለው ጉዞ መሆኑን የሚያስገነዝብ የለውጥ ምዕራፍም ነበር። ዘፈኑ አንድ ነገር አስታወሰኝ። ዓለም ፍጹም ሰላም ልትሆን ባትችልም ፍጹም ሰላምን ለማምጣት ዘወትር መስራትና ከሰላም የሕልም ግብ ለመድረስ መትጋት ተገቢ ነው ብያመንኩ። ታዲያ እንዲህ አይነቱን ሕልመውን ለማድረግ የእያንዳንዳችን ጥረት የሚያስፈልግ መሆኑን መቀበል ግድ የሚል ጉዳይ ሆኖ አገኘሁት። በአጠቃላይ ከዚህ ድንቅ ሙዚቃ ከወሰድኩት ትምህርቶች መካከል ሰላም የግጭት አለመኖር ብቻ አይደለም። ሰላም አለመግባባት እንዴት እንደሚፈታ የማወቅ ጥበብም ነው። የመረዳዳት፣ የመተሳሰብና የመተዛዘን መኖርም ነው። እናም አንዳንድ ጊዜ እንዲህ አይነቱን እውነት ለማስታወስ እንዲህ አይነት ሙዚቃዎችን በጥሞና ማዳመጥ በእጅጉ ያስፈልጋል። ሰላም፣ የሰላም ዝማሬ የፍቅር ቅኝት ለዓለም ይስተጋባ ለሁሉም ፍጥረት አንድ ላይ እንዘምር ይሰማ ዳር እስከዳር መልእክታችን ጎልቶ ካጽናፋስና ይብዛ ሰላማችን አድማሱን አስፍቶ፣ ሰላም፣ ፍቅር ተስፋ ሰላም በዓለም እንዲኖር ነው ምኞታችን። ሰላም ለዓለማችን። ሰላም ሲጣል መሰረቱ ቅንነት በጎነት ነውና ግባቱ ሁሉም ሰው ድርሻ አለው ለኃላፊነቱ። ሁሉም ሰው ድርሻ አለው ለኃላፊነቱ። የሰላም ብርሃን ለዓለም እንዲያበራ የሀሳብ ዘር በቅሎ አድጎ እንዲጎመራ ዓለም ድንበት እጽዋቱ እንዲያፈራ ሆ ብለን ንዝመት ለሰላም በጋራ ሆ ብለን ንዝመት ሁላችን በጋራ።